እሺ ማሪ፣ አሁን ያንቺ ተራ ነው። ሲጀመር እሺ ማሬ፣ አሁን እንዴ ነው የሚሄደው? ችግር ላይ ነኝ ብለሽ ነበር ኮሜንት ላይ የጻፍሽው፣ የገንዘብ እርዳታ አይደለም ብለሽ ነው የጻፍሽው አይደልማ? አዎ፣ የገንዘብ አይደለም። ምን ገጥሞሽ ነው ውዴ በዛሬ ቀን? እኔ ይኸውልሽ ዛሬ ላይቬን የከፈትኩት ችግር ላዳምቅ አልነበረም። ዛሬ ላይቪን የገፈትኩት ደስታዬን ከወዳጆቼ ጋር ጠላት፣ ትናንትና አዘጋንባት ብሎ ሲጨፍር ነበረ። ትናንትና ከአንድም ሁለት አካውንት አዘጋንባት፣ እኛንን የቲክቶክ አለቃ ሀቢባን ቀጥቅጠን ከቲክቶክ ላይ አስጠፋናት። ከዚህ በኋላ ቲክቶክ ላይ ብትመጣ እኛ ባዘዝናት መሰረት፣ እኛ አትንኪ ያልናትን ህገወጥ ደላላ፣ እኛ አትንኪ ያልናትን ሌባ፣ ለእኛ የከፈለን ደላላ ህገወጥ ሌባ ህገወጥ ደላላ ሌባ አሌባ ለእኛ በውስጥ ከከፈለ እሷ ብታጋልጠ ፎቶን ብትለጥፍ ድጋሚ ቀጥቅጠን እናስጠፋታለን ከቲክቶክ ብለው ነበር ያሰቡት። የቲክቶክ አለቃ የቲክቶክ አባት እኛ ነን ብለው ነበር ያሰቡት። እኔ ግን አካውንት ተከፍቶ መጠቼ ደስታዬን ለወዳጆቼ ላካፍል ነበር የመጣሁት። ግን ችግር ላይ ነኝ በይ ስትጽፊ አልቻልንም፣ እያየን ዝም ማለት አልቻልንም። ዛሬ ትግር ልሰማ አለበት እኛ ሆነት እውነት ለምናገር እኔ ቲክቶክ ላይ ገብቼ ማለት ነው ባጽፍልሽ እንኳን አሊቭ ላይ ካየሁሽ ደስ ወይ በቃ እናቴ ወይንም አባቴ ከጎኔ ያሉ ይመስል አይችሽ እወጣለሁ። ባጽፍልሽም ማለት ነው ከምልሽ በላይ ነው የምወድሽ አመስግናለሁ። ያኔ በቃ እኔ እንጃ የሆነ ምስጢሬም ሁሉ ከጎኔ ሆነሽ የተካፈልሽኝ ያክል ነው የምረዳሽ ማለት ነው። ስራም ስሰራ እያዳመኩሽ ነው የምሰራው። ግን በቅርብ ጊዜ ነው ያወቅኩሽ። ስድስት ወር ወላ ሰባት ወር ያኛ ካወቅኩሽ ማለት ካወቅኩሽ አንስቼ ግን ተለይቼሽ አላውቅም ስጠፊ ራሱ መሆን አያጠፋችሁ ብዬ የምጠይቃቸው ጓደኞች ይኖራሉ ማለት ነው። አሟት እንዲህ ሀቢባን አላያችኋት ምዛሌ ይላሉ ማለት ነው። እና የገንዘብ እርዳታ የለም። ከባሌ ከተገባን አራት አመት ጨርስ ከባሌ ጋር ከተገባን አራት አመት አራት አመት ጭርስ ወደ አምስተኛ አመት ሄደናል። እሱ አሁን ያለው የመን ላይ ደላላ ሆኖ መኖር የያዘው ማለት፣ ከሳውዲ ነበር የምንኖር፣ ተይዞ ገብቶ እዛ የመን ላይ እየኖረ ነው ያለው እና ከኔ ጋር ቦታ እንገዛለን ተብለን ተመካከረን በገዛ ብሬ አግብቶም ወልዶም ብዙ ማሳደግ ከያዘ አንድ አመት ሆኖታል። እኔ የመን ላይ አግብቶ ማለት ነው። እና አሁን ላይ ግን ዛሬ ላይ እኔ ምንም እራሴ የሆን እኳ የለም። በዋሰብ ሀይካሽን እልክልሽ ያለው ያኔ በሚስቱ እያሰደብኝ፣ ምንም ራሴን ለሆን አልቻልኩም። ምን እያረግሻል አገባ ሌላ ገባ። የመን ድንበር ላይ ሄዶ እሺ። አንቺ ምን ሆንሽ ታዲያ እሱ በማግባቱ አንቺ ምን ሆንሽ? እኔ ምንም አልሆንኩም። ያገባው የኔም ብሬ ሳውዲ ዘጠኝ ስድስት መቶ ሪያል ወስጆን ያገባው ቦታ እንገዛለን ብሎ ወይ ኒካኤንም አላወረደልኝም፣ ወይ ብሬንም አልመለሰልኝም። ልጅ ከወለድ የራሱ አንድ አመት ምናምን ሆነው ልጁ ማለት ነው። ዛሬ ላይ ግን ሚስቲ በዋስጣብ እየመጣች እየሰደበች ስለሆነ ምን በራስ ሚስት እየው ናት የምትሰድብሽ። ታውቃለች ማለት ነው ሚስት እንዳለ ታውቃለች። ምክንያቱም ከቡልክ ቦታ እሱ እኔ ወይ ከአርድል ወይ ብሬ መልስልኝ በምለው ሰዓት ይቦልከኛል። ሰሪ ወሮ ውስጥ ትሰድባለች። ደግሞ ራሴ መሆን አልቻልኩም። ምን ብላ ነው የምትሰድብሽ? በማስታበር ክልሽ አለው በሪከርድ ልክልሽ አለው ማለት ነው የምትሰድብኝ። አይሱሽ ማሬ አንቺ ለምን እሱን ታወሪዋለሽ? በቃ ሄደ አገባ ካደሽ። ካሀዲን ይከልታሽ። ሰው ለምን ታወሪዋለሽ? ጠይም አንደኛው ኒካ አልወረደልኝም የመስኒካን ሰው ከጎን ሲቆም ነው። እኔ በምጠይቅ ሰዓት እሱ ያለው ኢትዮጵያ እሱ ያለው የመን ነው፣ አንቺ ያለሽ ሳውዲ ነው ብሎ መልስ የሚሰጥኝ ማለት ነው። ምንም እኳ አሁን አንቺ፣ ቆይ ልንገርሽ ገርሽ ማሪ፣ አዳምጪኝ። አሁን አንቺ ኢትዮጵያ ውስጥ ብትሆኚ ሸሪያ ፍርድ ቤት ሄደሽ ኒካይና ወርዱልኝ፣ ባለቤቴ የመን ሄዶ ክዶኛል፣ አብረን የሰራንበትን ብር ሌላ ሴት አግብቶበታል፣ ስለዚህ ከዚህ በኋላ ከዚህ ሰውዬ ጋር መሆን አልፈልግም ብለሽ ሸሪያ ፍርድ ቤት ፍቺ ጠይቀሽ ሸሪያ ፍርድ ቤት ያፋታሻል። የፍቺ ወረቀት ሽን ትይዣለሽ ነፃ ሆነሽ ህይወትሽን ትቀጥ። ያለሽ ግን አንቺ ሳውዲ አረቢያን ያለሽ። ስለዚህ ኢትዮጵያ ውስጥ ፍቺ መፈፀም በአሁኑ ሰዓት ከፈለግሽ ደግሞ መፈፀምም አለብሽ። ለምን የምታፈሪውን ነገር ነገር እንዳይካፈል ሙሉ ውክልና ለእህትሽ ወይ ለሆነ ሰው ተሰጪና ሄደ በውክልና ይጨርሱልሻል ሸሪያ ፍርድ ቤት። ምንም እኮ ችግር የለውም። ቀላለው ለምን ከአሁን ቅድም ጠይቄ ነበረ። ማንም ሰው ግን እየተረዳያል የለም። እዚህ ደግሞ ራሴን እየጣሁት ነው መሰዋገል ላይ ማን ነው ማንን የጠየቅሽው? አይተሽን ያኔ አይቴንም ጠይቄ ነበር። የነበረ የአይቴንም ባልም ነበር የነበረ አገጎኝ እንዲሆንልኝ ማለት ነው። ግን አንችልም ነው የሚሉኝ። አንች ሰዎት የሆነች እኛ ዛ አንችልም ነው የሚሉኝ ማለት ነው። ከዚህ ቅድም ራሱ አንቺ ቤት አስገቡኝ ብዬሽ ነበር ከሮመዳን በፊት ማለት ነው። ገብቼ በቃ ለነገ ቀጥሬሽ ሄድጉ ማለት ነው። ቀጥሬሽ በነገኛው ያልመጣሁት ስለዛ ጠብን ግቢ ያኔ ሞክሪና አሳይሻለሁ። ውሎ ሪከርድ ስላደረገልኝ ነው መጥቼ ርሳ። ቁጥርሽን ላኪና ማስረጃውን ትልኪልኛለሽ፣ እኔም አናግረዋለሁ ባለቤትሽ። እሺ አይዞሽ፣ አታልቅሽ። ምንድን ነው የምታለቅሽ? ማልቀስ ነው ለጠላትሽ ክዶሽ ለሄደ ረግጦሽ ለሄደ ሰው ጥንካሬሽን እንጂ ማሳየት መነፋረቅማ፣ እንኳን እችን ሴትዮማ እንኳንም ጥያት ሄድኩ ይቻል ቃሻ እንዲል ነው የምትፈልጊው? ጠንክረሽ በርትተሽ ለጠላትሽ ጥንካሬሽን ማሳየት እንጂ ለጠላት እያለቀሽ እንደ ይሄኔ እኮ እየሳቁብሽ ነው። ባልሽና የቀድሞ ባልሽና ሚስቱ እየሳቁብሽ ነው፣ አንቺ ስትነፋረቅ። ለምንድን ነው ለጠላትሽ የምታለቅሽው? አይ የሚያናድሽ እኮ ማለት ነው።

አንቺን ጥሎ በመሄዱ ይጸጸታል። ግን ቢጸጸትም ሲመለስ አያገኝሽም፣ ሄደሻል። ከትናንት ወዲያ ማለት ከትናንት ነው ወዲያ ካርድ የመቶ ብር የአንድ ብር እንዴት ነው የመቶ ብር ካርድ ካርድ እየሰደበኝ ነው ሚስቱ እየሰደበችኝ ነው እያልሽ አንቺ ግን ስለምታወሪው ጭራሽ ካርድ ላይ ባላይ ሰዓት አይደለም። የመቶ ብር ያንድ ብር አለ። ከዛ ሚስቱ እሱ የለንም ልጅ ለምን ብሎ ካላረክሹ ሜን ሰውዬ ማግባቱን ስታቂ ልጅ ልጅ ቢኖር ስለ ኒካና ወርድ ሊብ የምከራከረው እኔ ብቻ ነኝ፣ ማንም ሰው ስለማይጠይቀው ኒካ አይወርድ። ታይቶ ተሸክሞት ይዙር፣ ኒካሽን ይብላል፣ ቀቅለው ቀቅለው ይብላው፣ ኒካሽን ተሸክሞት ይዙር። አንቻውን ባልመጥቶልሽም፣ ልታገቢ ቸኩለሽ ምን አስጨነቀሽ? ስለኒካው አንቺ ሀገርሽ በገባሽ ሰዓት ሸሪያ ፍርድ ቤት ሄደሽ ታወርጃለሽ። ኒካው ምንድነው? በኒካ ሐሳብሽ የምታናገሪው እንደዚህ አይነት ባለ ድሬ ጭራሽ በሚስቱ የሚያሰድብ አንሶ ካርድ ላኪልኝ። ይሄ ችጋራም የካርድ እንኳን የሌለው ችጋራም፣ ክብር ቢኖረው ሲጀመር ክብር ቢኖረው ካርድ ከቀድሞ ሚስቱ አይለምንም ሌላ ግብቶ እየኖረ ይሄ ምን ያህል ርካሽነቱን ነው የሚያሳየው፣ ክብር እንደሌለው። ክብር ያለው ወንድ ልጅ ከሴት ያውም ከተዋት ትቷት ከሄደ ሴት ይጠይቃል እንዴ? ጭራሽ ካርድ ችጋራም የካርድ ለማኝ። ኧረ አንቺ ነቃ በይታይ። ቤ ብሎ ከአድርጊው ቁጥር ቀይሪ እንዳያገኝሽ። ሰውዬ በድጋሚ በሚስቱ ያሰደበሽ አንሰት ደግሞ ካርድ ይለምንሻል። ልቧን አውቀ ና ልቧን አውቅ ስላልኳቸው ካርዱንም እምቢ ስላልኩ ነው ሰመት የተሳደበችው። ትናንትና ወዲያ ካርድ ራሽ ለባሏ ካርድ ስላልሞላሽ እናት ስለታሰደበች ከብሉክ ቦታ ወታ ቁጥር የሰጅላ ነው የመጣችው። ቆይ ማሬ፣ አንቺ ትፈልጊያለሽ? ሰውየው ከሷ ጋር ቢፋታና ቢመጣ ትቀበይዋለሽ? እውነት፣ እኔ አልፈልገውም ግን፣ እኔ አልፈልገውም። ምክንያቱም ሚዲያ ላይ ሚዲያ ላይ መጥቼም ፍትህ ያልጠየኩት ያገል ልጅ ነን። ያገል ልጅ ደግሞ እንድተባባሩ መባባልን አልፈለኩም ነበረ ማለት ነው። ፍትህ በምለው ሰዓት ላይ ብዙም መረጃ አለ ማለት ነው ይቀጥረኛል በዚህ ወር ይለኛል ያ ወር ሲደርስ ይቦልከኛል። ብዙ መረጃ አለ ፍታ የምለበት ቦታ ላይ ማለት ነው፣ ፍታ የምልበት ቦታ ላይ ብዙ መረጃ አለ። ፍታ በምለው ሰዓት ላይ ወይ እንግሊዝ አስር ላይ ጠብቀኝ ይለኛል። እንግሊዝ አስር ሲደርስ ይቦልከኛል። እንግሊዝ አስር ምንድነው? ያኔ ሁል ጊዜ ቀን ይቀጥራ ማለት ነው። እንግሊዝ አስር ቀን መቅጠር ነው። በምን በምን ቋንቋ ነው እንግሊዝ ነኝ ጃማሳውን ምን ያለቀው ብቻ እሱ በእንግሊዝኛ ነው ውዴ፣ እንደዛ ነው የሚለኝ ማለት ነው። እንደዛ መሰለኝ አስር ቀን ድረስ ጠብቂኝ ይለኛ። ሰላሳ ሞልቶ ከሰላሳ በኋላ አስር ቀን ድረስ ጠብቂኝ ይለኛ ማለት ነው። በዛ ሰዓት ላይ መልሽ ሰበብ እናንተ አስጠቂ ናችሁ። አንዳንድ ሀገሬ መግባት ደግሞ እኔ ምንም ገና ምንም ያደረኩት ነገር የለኝ ሀገሬ እ ምንም ያደረኩ ነገር የለም። ስሪ ሀባብ አባት ማሪ ስሪ ገንዘብ በእናትሽ አካውንት፣ በአባትሽ አካውንት በእሱ አይደለም ነገር ሳትፋች ምንም ነገር በስምሽ እንዳታፈሪ፣ በእናትሽ በአባትሽ አካውንት አፍሪ። መሬት ግዢ፣ ቤት ስሪ፣ ሀብታሙኝ ከዛ ሀገርሽ ግቢ፣ ቢዝነስ ክፈች። የተሻለ ደረጃ ላይ ሆነች የተሻለ ባላግብተሽ አሳየው። እሱ እዛ ሴር መጠመጥ እንጂ ከዚህ ሰው ጋር ማውራት ቁጥርሽን ቀይረሽ ጥፊበት። ምንድን ነው ኒካ ስላላወረደ ነው በኒካ ሀሳበሽ፣ ኒካ ወርድልኝ አታወርድልኝ ገተታ ከሱ ጋር ምንድን ነው? እረ በጣም አስጠቂ ናችሁ። እንደዚህ አይነት ሴቶች ሴት ታስጠቃላችሁ። በእውነት የሴት ዋጋ ታወርዳላችሁ። በቃ ሄደ ማገጣ አገባ። ሌላ ሊያገኝሽ ነው የማይገባው ሊያገኝሽ ሁሌ ጭንቅላቱ ቢዚ ባንቺ የት ሄዳ ነው ምን ውስጥ ገብታ ነው ብሎ እንዲያስብ ነው። ቁጥርሽን ቀይረሽ ነው መጥፋት ያለብሽ። ሊያገኝሽ አይገባም። ከዛ ጠፍተሽ ጠፍተሽ የሆነ ጊዜ ተሻሽለሽ ብቅ ትያለሽ። በሁሉ ነገር በውበት በእውቀት በሀብት በልጠሽ ቶጫለሽ፣ ከተደበቅሽበት ከጠፋሽበት። ከዛ ያኔ ይንገበገባል፣ ይቃጠላል፣ ምን አይነት ሰው ጥሎ እንደሄደ ልትነፋረቅ ያለሽ። ሰደበኝ አልሰደበኝ አሁንሽ እኛ ምን እናርግልሽ? ንገሪ። እሱን እንርገጠው? እሷን እንርገጣት? ንገሪ። ምን እናርግልሽ? ምንድን ነው በግልጽ የምትፈልጊው ንገሪ። እናረገልሽ። እኔ የፈለግኩት የኔ ፍትህ የማገኝበትን መንገድ ላማክርሽ ነው የመጣት ማለት ነው እኮ ምን እናርግልሽ? ይህ እናርጉልኝ በይ ዝግጁ ነው እያለሽ፣ ምን እናርግልሽ? ምክር እንድትሰጪኝ እና ፍትህ የማገኝበትን መንገድ እንድታማክሪ ነው የመጣት ማለት ነው። እዚህ ምድር ላይ እኮ ፍትህ የለም ማር ፍትህ ፈጣሪ ጋ ነው ያለው እኛ ግን ከጎንሽ እንቆማለን ሁለቱንም እንረግጠልሻለን ከፈለሽ ፎቷቸውን ለጥፋይ ሁለቱንም አንጀትሽ ቂቤ እንዲጠጣ እናደርጋለን? ስንት ብርን ያጣሽ በእሱ ምክንያት ስንት አፈሰስሽበት ስንት አወጣሽበት ሰውየው ያኔ ቡዛ አደለም ቦታ እንገዛለን ወሰደ ዘጠኝ ሺ ስድስት መቶ ነው ዘጠኝ ሺ ስድስት መቶ የሳውዲ ሪያል፣ አንዴ በኢትዮጵያ ላስለዋና ልንገራቸው፣ ብዙ አብዛኞቹ ኢትዮጵያውያን ስለሆነ ዘጠኝ ሺ ስድስት መቶ ሪያል፣ ዘጠኝ ሺ ስድስት መቶ ነው ያለችው። ዘጠኝ ሺ ስድስት መቶ ሪያል ሲባዛ አሁን በአሁኑ ምንዛሬ፣ አይ ብዙም አይደለም፣ በኢትዮጵያ ሶስት መቶ ዘጠና ሶስት ሺ ስድስት መቶ ብር ነው፣ ብዙም አይደለም። ስለዚህ ጦስሽን ይውሰድ። ሶስት መቶ ዘጠና ሶስት ሺ ስድስት መቶ የኢትዮጵያ ብሩ ጦስሽ ይውሰድ። አንቺ ጤና ሰርተች ትተኪዋለሽ ኢንሻላህ አይዞሽ በርቺ አሁን እንደነገርኩሽ ቆፍጠን በይ ጠንከር በይ ስሪ ገንዘብ ያጂ ውበትሽን ጤናሽን ጠብቂ ተሽለሽ ተገኝ አላማሽ ምንድነው ምንድን ነው የምትፈልጊው አሁን ፈጣሪ ፈጣሪ በተኛሽበት መጥቶ በህልምሽ ምን ልስጥሽ ቢልሽ ምን ትይዋለሽ ምንድን ነው የምትፈልጊው?

አንቺ ከሀገር ስትወጪ ወደ ሳውዲ ስትመጪ ምን ልትሰሪ ነው የወጣሽው? ቤት ልትሰሪ? መኪና ልትገዢ? ሱቅ ልትከፍች? ምን አስበሽ ነው ወደ ሳውዲ ሄደሽ? ምን አላማ ይዘሽ ባል ማግባት አላማ ይዘሽ ነው? ቤትም ሱቅም ልከፍት ነው። ታዲያ አላማሽን አሳኪያ። አሁን ባል ባል የምትዩን ነገር ታይ፣ አየሽ ቤት ለመግዛት ቤት ለመስራት ለአላማ ወደ ሳውዲ ሄደሽ፣ አንቺ ግን ባል ገዛሽ በሶስት መቶ ዘጠና ሶስት ሺ ስድስት መቶ ብር ያው ባሉ አከሰረሽ። ስለዚህ አሁን ባል የሚለውን ነገር ተይና መጀመሪያ አላማሽ ቤት መስራት ስለሆነ ጥርስሽ ነቅሰሽ ቤት ስሪ፣ እሺ። ወይ ደግሞ ቢዝነስ ከሆነ ሱቅ መክፈት ከሆነ ለአላማሽ የሚሆንሽን ገንዘብ ስሪ፣ አለቀ። ከዛ የምትፈልጊበት ቦታ ላይ አላማ ላይ ከደረሽ በኋላ የዛኔ ስለ ባል እናወራለን። ገባሽ? አላማሽ አንቺ እራስሽን ጤነኛ ደስተኛ አርጎ መኖር አላማሽ፣ ገንዘብ መያዝ ሰርቶ ገንዘብ መያዝ እድሜ ልክሽን መዳን ቤት እየሰራሽ ለባል መቆለብ ሳይሆን ሰርተሽ ገንዘብ ይዘሽ አገርሽ ገብተሽ የራስሽን ቢዝነስ መመስረት፣ በሁለት እግርሽ መቆም። ያኔ ባል ትፈልግ ያለሽ፣ እሺማ እርሺ። አሁን እሱን አታስቢው። ከዚህ በኋላ ቁጥር ቀይሪ፣ እንዳያገኝሽ፣ እንዳይሰድብሽ፣ በሚስቱም እንዳያሰድብሽ እንደገና። እሺ መጀመሪያ የመጀመሪያው እርምጃሽ ምንድን ነው የሚሆነው ቁጥር መቀየር ኮበስ ቁጥር መቀየር ቁጥር ስትቀይሪ አያገኝሽም ይሄ ሰውዬ አንቺም ውስጥሽ ደዊ ደዊ ቢልሽ ልብሽን እርገጩ እንዳትሰሚው ልብሽን አይምሮሽን ስሚ እሺ ልብ ባለጌ ነው አይምሮሽን ስሚው እንዳትደዊ ይሄ ሰውዬ ጋር አይጠቅምሽም ሌላ ሴት ጋር ሄዷል ሌላ ኒካ ካልወረደ ችግር ነው። ችግር የለውም አይውረድ፣ ተሸክሞት ይዞር። ኒካውን አገሯ ስትገባ ሸሪያ ፍርድ ቤት ሄዳ ራሷ ኒካዋን ታስወርዳለች በፍርድ ቤት። ችግር የለውም በኒካ አሳበሽ። ኒካ ወርድ አታወርድ ጭቅጭቅ አሳበሽ ሰውየውን አታውሪው። እሺ፣ ከዛ አገርሽ ከገባሽ በኋላ አንቺ አሁን አላማሽ ያለሽ መዳም ቤት ነው ሰርተሽ ገንዘብ መያዝ ነው። በቃ እኔ አላማዬ ሰርቼ ገንዘብ መያዝ ነው። ከአላማሽ ውጭ ወደው ግግም ብለሽ አላማሽን ማሳካት ብቻ ሳየሪ ተደሰች፣ የምትወጂውን ምግብ ቢ፣ የምትወጂውን ነገር ሰርተሽ ቢ፣ እራስሽን አስደስ፣ ጤናሽን ጠብቂ። የሚያበሳጭ ነገር አትይ፣ እሺ። እሱን የተመለከተ ነገር፣ የእሱ ነገር ካለሽ ዲሊት አርጊ ከስልክሽ ላይ። እኔ የእሱ ነገር የለኝም። ያው አንዳንድ መረጃ ምናምን ነው እኮ ፎቶ፣ ቮይስ ምናምን፣ አጥፊ። ትዝታ እንዳይቀሰቀሰብሽ ስትሰሚ እሺማ እሺ ማሬ፣ እሺ አይዞሽ፣ ሁሉም ከጎንሽ ነን። እየገባሽ አንዳንዴ እንደዚህ ምክር ትወስጃለሽ። እሺ አለንልሽ። በጣም ነው ልቧን የሰበረው ይሄ ሰውዬ ታውቃላችሁ፣ ከብሩ ከሦስት መቶ ዘጠና ስድስት ሺህ ብር በላይ እሱ ሌላ ሚስት ጋር መሄዱ ነው። እሷን እንደዚህ ድንዝዝ ያደረጋት ያፈዘዛት ያደነዘዛት አምናችሁ ተቀበሉ። በቃ ሲሄድ ጠረግ ቱማች አታች አታሆኑ በጣም አታች ስለምትሆኑ ነው። በጣም ስለምትጣበቁ ነው ሲሄዱ የምትጎዱት ራሳችሁን ችላችሁ ከቆማችሁ ማንንም ካልተደገፋችሁ ሲሄዱ አትወድቁም። የኔ ቆንጆ ፋሲዬ እንዴት ነሽ እንዴ? ምታመሻችሁ እንዴ ነሽ? የኔ ማር ቮይስ ልኬልሽ የልጅ ነበር አላየሽው? አላየሁትም። ላይቭ ላይ ነበርኩኝ። ላይቭ ከመግባቴ በፊትም ከሆነ ቢዚ ሆኜ የነበረ በእንትን አካውንት ያኛውን እንትን ከቲክቶክ ጋር በመጻጻፍ ከተለያዩ ሰዎች ጋር እውቀት ካላቸው ሰዎች ጋር ይህና ይህ ናርጊ በማለ ይህም ተዘግቶ እንደነበረው አውቀ ሸልፋ እንደ እንዴ ሰማሁኝ። ኮሱን ሰምቼ ነው ወዲያው ቮይስ ያረኩልሽ እኔ ደግሞ ትርፋለይ ልስጥሽ ብዬ የኔ ማር፣ ወይኔ ስንት ሰው እንደላከልኝ ስንት አካውንት እንደላከልኝ ማየተሙት ትለያለ። ቀጥልን ያልነው እኮ ማር፣ እግዚአብሔር ይመስገን። ምን ይሳላቱ ይቃጠል ቃላፋቱ ቅጥል ሊበል ያው ተከፈተ። አቢባን በጣም ብዙ ወዳጆች እንዳሉኝ በዚህ አጋጣሚ አይቻለሁ። በጣም ብዙ ሰው ነው ቲክቶክን። እንኪ የኔ ቲክቶክ እያ ሀቢባ እኮ አንድ ሰው ብትሆን ነው የምጠፋው። ሀቢባ እኮ አንድ ሰው አይደለች፣ ሚሊየን ነን። ህዝብነኛ አይደለ፣ ክርስቶስ ነ ሁላችንም እኮ ነን። አንቺ ሁላችንንም ነው የምትተኪን የምትሰበስቢ። ሀቀኞችን በሙሉ እኔ እወክላለሁ። ሀቀኞችን፣ ይሄ ሌባን፣ ህገ ወጥ ደላላን የማትደግፉ ለሀቅ የቆማችሁ በሙሉ የኔ ወዳጆች ናት። ኔትወርክ የተቋርጦ ነበር። ኮፒሊንክ አርጉ ኮፒሊንክ አርጉ ኮፒሊንክ በደንብ አድርጉ፣ ጋይስ አካውንትሽን ዲአክቲቬት አድርጊ ስትውጭ የምትሉኝ ሰዎች አላረግም፣ አልፈራቸውም። ሲያዘጉን እየከፈትኩ መጣለሁ። እነሱ ኮፒሊንክ እነሱ ሪፖርት ሲያደርጉ እናንተ ኮፒሊንክ አርጉ። እነሱ አያር መቃጠራው ሌሊት ተነስተው ሪፖርት ሲያደርጉ እናንተ ኮፒሊንክ አርጉ። ከዛም ማን እንደሚያሸንፍና ያለን ፍቅር ወይስ ጥላቻ። እነሱ ጥላቻ ናቸው፣ እኔ ፍቅር ነኝ። ፍቅር ደግሞ ሁሌም የሚያሸንፋላል። ስለዚህ እዚህ አካውንቴን እነሱን ፈርቼ እኔ አካውንቴን ዲአክቲቬት አላደርግም።